2010 ወዲህ 7 ዓመታት ተቆጥረዋል። ከ2010 ወዲህ እጅግ በርካታ ታላላቅ ክንውኖች ተካሂደዋል። ከ2010 ወዲህ ትግራይ እንዳልነበረች ሆና ወድማለች፣ ሚሊዮን ፕላስ የሆኑ ዜጎቿን አጥታለች። በዚህ ሁሉ ጊዜ የዓለም ገብረ ዋህድና መሰሎቹ አእምሮ አንድ ግራም እውቀት አላስገባም። ወደ አእምሮ አንድ ግራም የቀደመውን አካሄዱን ለማረም በሐሳብ አንድ ጋት ወደፊት ለመራመድ አሰራሩን ለማስተካከል ኮምፕሮማይዝ ለመማር ፖለቲካውን ለማሰልጠን የሚያስችል አንድ ግራም እውቀት አላገኝም። በዚሁ አሁን እነዚህን ነገሮች እያየሁ እነዚህ ሰዎች አለት ነው፣ አለት ናቸው፣ ድንጋይ ናቸው ስል አንዳንድ ሰው እነዚህን ቃላት ለምን ትጠቀማለን? በዚህ ሁሉ ስቃይ፣ በዚህ ሁሉ የኅብረተሰብ መከራ ውስጥ ይሄንን ለማስተካከል የሚያስችል ነገር የማይማረን ስብስብ ድንጋይ ከማለት በቀር ምን ለምን ተብሎ ሊጠራ ይችላል? ወዳጆች እንስሳት እንኳን ከስቃይ ይማራሉ። የነርቭ ስርዓት ያላቸው ማናቸውን ፍጥረቶች ለስቃይ ሪስፖንድ ያደርጋሉ። ፊዚክል ለሆነ ፔይን ሪስፖንድ ያደርጋል። በትግራይ ላይ ከደረሰው ማለት ደቨስቴቲንግ የሆነ ስቃይና ሰቆቃ ግን አንድ ግራም እውቀት ለመፍጠር አለመቻል እንዴት ያለ አለትነት ነው ብሎ መጠየቅ ያስፈልጋል። አሁን ይህን ሁሉ ማነሳበት ምክንያት ምንድ ነው? አሁን ላይ በደብረጽዮኑ ህወሓት ካምፕ ውስጥ ትኩረት ሳቢ የሆኑ ለውጦችና አስተላለፎች እንዳሉ እየሰማን በመሆኑ ነው። የደብረጽዮኑ ህወሓት በሌላው ላይ እያበረ ቢመስልም በውስጡ የራሱ የውስጥ መታመስ እንዳለበት የውስጥ መበጣጠስ እንዳለበት እየተነገረ ነው። አንዳንድ ነገሮችን ልጥቀስ። የ የ የ የእጩ ፕሬዝደንት ለውጥ ሐሳብ አለ ወይ በህወሓት በኩል የሚለውን ጥያቄ የሚጥር ማለት ነው። አንደኛው ምንድን ነው ራሱ ራሱን ፕሬዝደንት ለማድረግ ያለማቋረጥ ተፍለክልኮ፣ ያለማቋረጥ ተጥመልምሎ፣ ያለማቋረጥ ሞክሮ ያልተሳካለ ደብረ ጽዮን ይሄንን ሙከራውን ትንሽ ለወጥ ባለመንገዱ ሙከራ ለማድረግ መጀመሩ ተሰምቷል። ትንሽ ለወጥ ባለ መንገድ እንደገና ወደ ስልጣን እና ወደ ፕሬዝደንትነት አቅራቢያ ለመምጣት እየሞከረ እንዳለ ሰምተናል። ይኸውም በደብረ ጽዮን ህወሓት በተካሄደ ስብሰባ አይ ቲንክ 35 ለአምስት ይመስለኛል የተገኘው ድምፅ 35ቱ የጀኔራል ታደሰ ወደ በእጩነት በፕሬዚደንትነት በህወሓት በደብረ ጽዮን ህወሓት በኩል መቅረባቸውን የደገፈ አምስቱ ደግሞ የተቃወመ ማለት ነው። ከተቃወሙት መካከል ደብረ ጽዮን አንዱ ነው። እና ያው በፓርቲ በኩል በመወሰኑ ምክንያት ታደሰ ወረደ እጩ ሆኖ ሊቀርብ ችሏል። እጩ ሆኖ ከመቅረቡ እጩ ሆኖ መቅረቡን ለማ ለማሳወቅ ተወክሎ ወደ አዲስ አበባ በሄደበት ወቅት ታደሰ ወረደ እጩ ይሁን ብሎ በእጩነት ሊያቀርብ በሚጠበቅበት ቦታ ላይ እኔን ብታረገኝ ብሎ የጠየቀ ጀግና ነው ደብረፂን ማለት እና አንተ ይሉን ታይልህም እንደ ተመባሉን ሰምቻለሁ እና አሁን ያ በተደጋጋሚ ያረጋቸው በተደጋጋሚ ያደረጋቸው ሙከራዎች አለመስራታቸው የፈጠረው ነገር ምንድን ነው? በዶክተር አብርሃም ተከስተ በኩል ሌላ እድል ለመሞከር እየተዘጋጀ መሆኑ ነው። አሁን ደብረ ጽዮን እዚህ ገኛው ላይ እየተከተለ ያለው ስልት ምንድን ነው? የማዕከላዊ ኮሚቴ የደብረ ጽዮን ህወሓት የማዕከላዊ ኮሚቴ አባላት ባላወቁት መልኩ ራሱና ጥቂት ባልደረቦቹን ወክሎ ዶክተር አብርሃም ተከስተን በታደሰ ወረደ ፈንታ አብይ አህመድ ፕሬዚደንት አድርጎ እንዲመርጥለት መጠየቁን ሰምተናል። ይሄ በምስጢር እየተደረገ ያለ ነገር ነው። ይሄ ውሳኔ የጀነራል ታደሰ ወረደ ፕሬዚደንትነት በደብረ ጽዮን ህወሓት የማዕከላዊ ኮሚቴ አብላጫ ወይም ሱፐር ማጆሪቲ ማዕከላዊ ኮሚቴ አባላት ከተሳተፉበት አሰራር ወጣ ባለ መልኩ ከጥቂቶች ጋር በመሆን የቀረበ ምስጢራዊ ፕሮፖዛል መሆኑ ተሰምቷል። እና እኔ እዚህ ጋር የገረመኝ ይመስላችሁ ደብረ ጽዮን በቃ አባድ የሆነ የስልጣን ሱስ ውስጥ መግባቱን ነው የሚለው ማለት ሪሃብ ውስጥ መግባት አለበት ባይነኝ እኔ ከዚህ የስልጣን ሱስ ለመገላገል ሪሊ ክሊኒካል በሆነ ደረጃ ላይ ደርሷል። የደብረ ጽዮን የስልጣን ሱስ እንደዚህ ያለ ከእውቀት ከርእይ ከምግባር ከሃፍረት እና ከሆነ እንደ ከሆነ ኮንሲደሬት ከመሆን የተፋታን ግለሰብ ለማግኘት በጣም ከባድ ነው። እንደዚህ ባለ ውርደት ውስጥ እያለ ጭምር እንደዚህ ባለ ሂዩሚሊዬሽን በቃ የፖለቲካ ሞት እየሞተ እንኳን እንደገና ደጋግሞ ለስልጣን ከመሞከር ወደኋላ እያለ አይደለም። አንዱ በጣም አስገራሚው ነገር ይሄ ነው። ግን የሚያስገርማችሁ ደግሞ ነገር ምንድን ነው? ዶክተር አብርሃም ተኸስተን በምስጢር ለፕሬዚደንትነት እጩ እንዲቀርብ ይጠይቅና በትግራይ ውስጥ ባለው የምክትል ፕሬዚደንትነት ሽሚያ ውስጥም ደግሞ እንዲሁ አንዱ እጩ እንዲሆን ደግሞ እየሞከረ ነው። እሱን እመለስበታለሁ። ግን ወዳጆች፣ ከዚህ ሁሉ በኋላ ደብረ ጽዮን እንደገና ፕሬዚደንት ለመሆን መፈለጉን አቁሟል ብላችሁ እንዳትገምቱ። ከዚህ በፊት እንደምሰማው ዶክተር አብርሃም ተኸስተን በአደባባይ በሰዎች ፊት ደብረ ጽዮን ዝቅ ከፍ አድርጎ እንደሚሰድበው እንሰማለን። አንዳንዶቹ እንደሚሉት በብልጽግና በታሰረበት ወቅት ለብልጽግና አጋርቷቸዋል በሚባሉ ምስጢሮች ምክንያት ወጥቶ የራሱን ሀሳብ መናገር እንዳይችል የታገተ ሰው ነው የሚሉም አሉ። ይሄ መረጋገጥ የሚኖሩበት ነገር ነው፣ ግን እንደ ስፔኩሌት ይደረጋል። እውነት ነው ብለው የሚጠቅሱትም ሰዎች አሉ። ሆኖም ቀረ በዶክተር አብርሃም ተከስተ በኩል ደብረጽዮን ለስልጣን ለመመለስ እየሞከረ ያለ የመሆኑ ዜና ተነግሯል። ይሄም ወደ ደብረ ጽዮን ህወሓቴ ውስጥ ምንድን ነው ፍንካቾች አሉት ማለት ነው። እንግዲህ የህወሓት ፍንካች አለ። የደብረ ጽዮን ፍንካች ራሱ የህወሓት አንዱ ፍንካች ነው። ያ የደብረ ፍንካች ውስጡ ሰብ ፍንካቾች አሉት ማለት ነው። እና እነዛ ሰብ ፍንካቾች የራሳቸውን ድርብረብ እያደረጉ ነው። ግን አንዱ መነሳት ያለበት ነገር በደብረ በኩል እየተደረገ ያለው ሙከራ ነው። ሰው ቆመል ብላቸው እንዳታስቡ ለማለት ነው። አሚን ደብረጽዮን የትግራይ ፖለቲካ በጣም የሚያሳዝነኝ ያኔ በሚዲያ መጥቶ አንድ ሚሊዮን ሰው ይባላል አመራር ለመምታት ሲባል መረጃ የለ ምን የለ ያለ ጊዜ የፖለቲካ ሞቱ እስከ ወዲያኛው መፈጸም፣ የፖለቲካ ቀብሮ እስከ ወዲያኛው መፈጸም የነበረበት ሰው ነው። በምንም አይነት ከዛ በኋላ ደብረ ጽዮን የትግራይ ፖለቲካ ውስጥ ፊዚክሊ መገኘት ያልነበረበት ሰው ነው። በቃ እስከ ወዲያኛው የፖለቲካ ነው እያልኩ ያለው የፖለቲካ ሞቱን እስከ ወዲያኛው መሞት ይገባው የነበረ ሰው ነው። አንድ ሚሊዮን ይላል አመራር ለመምታት በማለት የአንድ ሚሊዮን ቁጥር ፖለቲካዊ ኪሳራ ለማግኘት የሚደረግ እንጂ አክቹዋል የተፈጸመ ስለ እንዳይደለ ለመናገር የደፈረ ሰው ያንን ሲያደረግ ነበር ከፖለቲካው መሰናበት የነበረበት ንድ ሪጋርድለስ ኦፍ ማናቸውም የፖለቲካ ልዩነት፣ ይሄ የሁሉም የትግራይ ተወላጅ ቀይ መስመር ሊሆን በተገባ ነው። ሁለተኛው ርብርብ የምክትል ፕሬዝደንትነት ርብርብ ነው። እዚያ ለምክትል ፕሬዝደንትነት የሚካሄድ ርብ ውስጥ እየቀረቡ ያሉ ሰዎች አሉ። የተቀረው እንዳልኩት ርብርቡ ምክትል ፕሬዝደንትነትን ቦታ ለመያዝ ስለሆነ አሁን ህወሀት እየተሻማ ያለው ወይ የደብረ ጽዮን ህወሀት ንኡሳን ፍንካቶች እየተፋለሙ ያሉት ለምክትል ፕሬዝደንትነቱ ነው። አሁን ከውስጥ እንደምንሰማው ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው። አማኑኤል አሰፋን ለምክትል ፕሬዝደንትነት እየገፋች እንደሆነ ይነገራል። የአቦይ ሰብሃት ክሊክ ደግሞ ያው እሱም እዛው እዛው አለ አለም ገብረ ዋህድን የምክትል ፕሬዚደንት የማድረግ እንቅስቃሴ አለ። እኔ የሚያስገርበኝ እኮ ይሄ ኦልድ ጋርዱ ከራሱ በቀር ሌላ በእጩነት የሚያቀርበው የለም። ምን ያህል እኮ መካን እንደሆነ የምታውቁት በዚህ እኮ ነው። እነዚህ ሰዎች ራሳቸውን ብቻ ነው ማጨት የሚችሉት፣ ራሳቸው ወይ እነሱ በፍጹም ሪሞት ሊቆጣጠሩ የሚችሏቸውን ሰዎች ብቻ ነው ፕሮፖዝ ማድረግ የሚችሉት። ከውጪ አዲስ ፊት፣ አዲስ ደም፣ አዲስ አእምሮ ማምጣት ወደፊት አይችሉም። ሰው እየተጫጩ ያሉትን ሰዎች አሁን እያወራንባቸው ያሉትን ሰዎች ራሱ ስም ዝርዝር ብትመለከቱ እዛው እዛው ያሉ ሰዎች ናቸው። አሁን ለእጩነት የቀረቡትን ተመልከቱ። እነ ፈትኖር ገብረ እግዚአብሔር ናቸው፣ እነ ስብሀት ናቸው፣ እነ ደብረ ጽዮን ናቸው ምናምን አዲስ የሆነ አዲስ አፕሮች አዲስ አሰራር፣ አዲስ ግንዛቤ ያለው ሰው ማቅረብ አልቻሉም፣ አይችሉምም ያልሰሩትን ኬት ያመጣሉ። ኤኒዌይስ እነዚህ ሰዎች ወደ ምክትል ፕሬዚደንትነት እንዲመጡ የማድረግ ሙከራ እየተደረገ ነው። በደብረ ጽዮን እየተገፋ ያለው እዛ ጋ ለፕሬዚደንትነት፣ እዚ ለምክትል ፕሬዚደንትነት የሚገፋው አብርሃም ተከስተ ነው። የተሲም ስት ደብረ ጽዮን አብርሃም የራሴ ባሪያ ነው ብሎ የወሰነ ይመስላል። ከድርጊቶች ውስጥ እንመለከት። በፈትሎ ወርቅ በኩል አማኑኤል አሰፋ ፕሮፖዝ እየተደረገ ነው። በሌሎቹ የስብሃራውያን ምክትል ፕሬዚደንትነት እየተገፋ እንደሆነ እንሰማለን።